ቃል በገባሁላችሁ መሰረት የብቃት መመዘኛ ለሲቪል ሰርቪስ ሰራተኞች የሚሆኑ ጥያቄ እና መልሶችን ከዩኒቨርሲቲ መምህር ጓደኛዬ ዩቱብ ቻናሌ ላይ ለጥፍላችኋለሁ ብዬ ነበረ እና አሁን ለጥፌላችኋለሁ። አዘጋጅቶታል፣ ተለጥፏል። ቢያንስ አራት ኳሊቲ አሹራንስ ሲስተም ኤለመንቶችን ዘርዝራቸው የሚለው የመጀመሪያው የኳሊቲ አሹራንስ ሲስተም ኮሬክቲቭ አክሽንስ ወይም የማስተካከያ እርምጃዎችን የምንወስሉበት ነው። ማለት ስለ ኳሊቲ ስለሆነ ኳሊቲ ላይ የጎደለቀ ነገር ካለ ማስተካከያዎችን መውሰድ ነው። ተኛው ሚሽን ስቴትመንት ተልእኮውን ኳሊቲውን እንትን ለመጠበቅ ተልእኮውን ማስቀመጥ ነው። ሌላ ሞኒተሪንግ ፕሮሲጀር ነው። ስራችንን ፎሎ አፕ የምናደረግበት የምንከታተልበት፣ ወይም የምንቆጣጠርበት ሂደት ነው። ሌላ ወርክ ኢንስትራክሽን ኢንስትራክሽን የስራ አካሄዶች ወይንም ስራ መግለጫዎች እነሱን ካሉ የኳሊቲ ሲስተሞች ውስጥ አራቱ ናቸው ማለት ነው ታስክ ሲክስ ቱ አፕላይ ኳሊቲ ስታንዳርድስ ኳሊቲ ስታንዳርድን ስራ ላይ ለማዋል ማድረግ ያለብን ሁኔታዎች ነው የሚጠቅሰው የመጀመሪያው አሰስ ኦን ዎክ የራሳችንን ስራ መፈተሽና መመዘን ነው። ስሴጋውን ወርቅ በሁለተኛ ደረጃ አሰስ ኳሊቲ ኦፍ ሪሲቭድ አርቲክልስ የምንቀበላቸውን የምንሰራባቸውን ቁሳቁሶች ጥራት በደንብ ማየትና መመዘን ነው። ሌላው ሪካርድ ኢንፎርሜሽን ኢንፎርሜሽኖችን በደንብ መያዝ እና መጠበቅ ነው። አራተኛው ስተዲ ካውዝስ ኦፍ ኳሊቲ ዴቪዬሽን የ ጥራት ወይንም ኳሊቲ ልዩነት የሚያመጡ ምክንያቶችን ማጥናት እና ኮምፕሊት ዶኩመንቴሽን ሙሉ በሙሉ የሚያስፈልጉትን ዶኩመንቶች መያዝና ማጠናቀቅ ናቸው። የሶስተኛውን ጥያቄ ራይት ተ ኤምፕሎይ ራይትስ አንድ ሪስፖንሲቢሊቲስ በአንድ ኦርጋናይዜሽን ውስጥ የአንድን ሰራተኛ መብትና ግዴታ ወይንም ኃላፊነቱን ጥቀስ ይለው የመጀመሪያው አቴንዳንስ አቴንዳንስ ስንል በስራ ላይ መገኘትና አለመገኘቱ አንድ የሰራተኛው ግዴታ ነው። ሪስፖንሲቢሊቲ የምንለው ነው ማለት ነው። ሁለተኛው ኮንፊዴንሺያሊቲ ኤንድ ፕራይቬሲ ኦፍ ኤንተርፕራይዝ ኤንድ ኮሌግ ኢንፎርሜሽን የኢንተርፕራይዙን የድርጅቱን ሚስጥሮች የመጠበቅ ኃላፊነትና የጓደኛን ሚስጥር ወይንም አንዳንድ ሊወጡ የማይገባቸው ነገሮችን መጠበቅ። ሶስተኛው ኖዊንግ ዘ ተርምስ ኤንድ ኮንዲሽንስ ኦፍ ኦን ኤምፕሎይመንት ይሄ መብት ነው ይህኛው። ማንኛውንም ስለ አቀጣጥሩ ሁኔታ የሚመለከቱ ኮንዲሽኖችን የማወቅ መብት አለው። ለምሳሌ የቅጥር ሁኔታው፣ የደሞዝ አጨማመሩ፣ የእርከኑ ሌሎችም ጥቅማጥቅሞች እነዚህን የማወቅ መብት አለው ማለት ነው። አራተኛው ኦቤይንግ ሎፉል ኦርደርስ ማንኛውንም በህግ ስር ያሉ ትእዛዛትን ማክበር ነው ህግን ማክበር ማለት ነው። ግዴታ ነው ይሄኛው። ፕሮቴክሽን ፍሮም ዲስክሪሚኔሽን ኤንድ ሴክሹዋል ሃራስመንት ከወሲባዊ ትንኮሳና ከማንኛውም አይነት ልዩነት የመጠበቅ መብት አለው። ይሄንን እንግዲህ አሰሪው እንደ መብት ቢያዩ በማን ነው አራተኛው ሰራራተኛው ለውጥ ቢያዩ አሰሪው የእነኚህን ሰራተኞች ልዩነት በስራ ላይ ያለ ልዩነት የወሲባዊ ትንኮሳ ጥቃቶችን እነኚህን ሁሉ በህግ ውስጥ አካቶ የመጠበቅ ኃላፊነት አለበት ማለት ነው። ሌላ ፐንክቹዋሊቲ ያው የስራ ጊዜን፣ ሰዓትን፣ ቀጠሮን ማክበር ማለት ነው። ይሄ ያው ግዴታ ነው ፐንክቹዋሊቲ። ሌላው ደግሞ ራይት ቱ ዩኒየን ሬፕሬዘንቴሽን ይሄ ራይት ነው፣ ኢምፕሎይ ራይት የምንለው ነው በማህበራዊ መደራጀት እና በማህበር የመወከል መብትና ያ ማህበራቸው የእነሱን ጥቅማጥቅሞች የማስጠበቅ ኃላፊነት ያ መብት ጉዳይ ነው ማለት ነው። ለመጨረሻው ሴፍቲ ኤንድ ኬር ዊዝ ሬስፔክት ቱ ኦኤችኤስ ኦኤችኤስ ስንል ኦኩፔሽናል ሄልስ ኤንድ ሴፍቲ ማለታችን። ስለዚህ አንድ ሰራተኛ በስራ ቦታ ላይ ደህንነቱን የመጠበቅና የማስጠበቅ መብት አለው ለማለት ነው። ታስክ ሲክስ ፎር አይደንቲፋይ ካምፓኒ ሪሶርስስ ካምፓኒ ሪሶርስ ሪሶርስ የምንላቸውን በድርጅታችን ውስጥ ያሉ ሪሶርሶችን ለይተህ ጥቀስ ነው የሚለው። ኮንሱማብል ማቴሪያልስ የምንጠቀምባቸው አላቂ የሆኑ ማቴሪያሎች የካምፓኒ ሪሶርስ ውስጥ አንዱ ናቸው። ኤኪፕመንት ኤንድ ማሽነሪስ ትልልቅ ግዙፍ ማሽኖች የምንሰራባቸው ማሽኖች፣ ሌሎች ደግሞ የምንሰራባቸው ቁሳቁሶች እህም ካምፓኒ ሪሶርስ ናቸው። ሌላው የሰው ኃይል ወይም ሂውማን ሪሶርስ የምንለው ነው። ሌላው ታይም ሪሶርስ የጊዜ ሀብት፣ ጊዜ አጠቃቀም በተመለከተ ነው። የመጨረሻው ፋይናንሻል ሪሶርስ የምንላቸው ሲሆን የገንዘብ ሀብት አጠቃቀምን በተመለከተ ከካምፓኒ ሪሶርሶች ውስጥ አንዱ እና ዋነኛው ነው ማለት ነው። የመጨረሻው ፕሮጀክታችን ፕሮጀክት ሰብን ፕሮጀክት ኢንፎርሜሽን ካነበብኩ በኋላ ወደ መልሱ እንሄዳለን። ተገመቹ ሊቭስ ን ኦሮሚያ ሃዝ ማስተርስ ዲግሪ ን አግሮኖሚ ንዲ ሃዝ ቢን ወርኪንግ አዝ አግሪካልቸራል ኤክስፐርት ፎር ቴን የርስ ን ኦፊስ ኦፍ አግሪካልቸር ን ቀርሳ ወረዳ ናው ሂ ወንትስ ቱ ኢንቨስት ን አግሪካልቸራል ፕሮዳክሽን በት ሂ ደዝንት ኢነፍ ካፒታል

በአጠቃላይ ፕሮጀክቱን በአጭሩ ስንገልጸው አቶ ገመቹ በኦሮሚያ ውስጥ የሚኖሩ እና በአግሮኖሚ ማስተርስ ዲግሪ ያላቸው ሲሆን በዚህ በአግሮኖሚ በአግሪካልቸር ላይ በኤክስፐርትነት ለአስር ዓመት የሰሩ ናቸው። በቀርሳ ወረዳ ውስጥ አሁን በአግሪካልቸራል ፕሮዳክሽን ላይ ኢንቨስት ማድረግ ፈልገዋል። ግን በቂ የሆነ ካፒታል የላቸውም ይሄን ለማድረግ። ለዚህ ሲባል በአካባቢ ወደሚገኘው ማይክሮፋይናንስ ሄደው ብድር ጠየቁ። ብድሩን ሲጠይቁም ፊዚቢሊቲ ስተዲያቸውን ያለውን ኤንቫይሮንመንታል ፊዚቢሊቲ ስተዲ ለማኔጀሩ አቀረቡ። ኮሚቴውም ያለውን ጥንካሬ፣ የቢዝነስ ፕላኑን ጥንካሬ እና የሰውየውን ተነሳሽነት በመመልከት ብድሩን ፈቀዱላቸው። አኮርዲንግ ቱ ኢንፎርሜሽን ዲስክራይብ ኤንቫይሮንመንታል ሪሶርስ ዩዝ ኤፊሽንሲ የሀብት አጠቃቀም ብቃት እና የኢንቫይሮንመንት ሪሶርስ ዩዝ ኤፊሽንሲ እሱን ዲስክራይብ አድርጎ ነው። የዲስክራይብ ዘ ኢንቫይሮንመንታል ኤንድ ሪሶርስ ዩዝ ኤፊሽንሲ ፈርስት ዋን ማክሲማይዚንግ ኦፖርቹኒቲስ ቱ ኢምፕሮቭ ቢዝነስ ኢንቫይሮንመንታል ፐርፎርማንስ የተገኙ እድሎችን መጠቀም መጠቀምና በዚህ እድል የቢዝነስ ኢንቫይሮንመንቱን ብቃት ማሻሻል። ማክሲማይዚንግ ኦፖርቹኒቲስ የተገኙ ቻንሶችን መጠቀም።

የተፈጥሮ ሀብት አጠቃቀም ሚኒማይዚንግ ዌስት ባይ ፓርቲሲፔቲንግ ኢን ዌስት ማኔጅመንት ሲስተም የተገለገልንባቸው ወይንም የማያስፈልጉን ነገሮች በዌስት ማኔጅመንት ሲስተም በመጠቀም ያንን ዌስቶችን ሚኒማይዝ ማድረግ ወይም መቀነስ ናቸው። ሌላው ዩዚንግ ሪሶርስ ኤፊሽንሲ ስቻስ ማቴሪያል ዩሴጅ ኤነርጂ ኦር ኤፊሽንሲ ወትር ዩሴጅ ሪሶርስ ኤፊሽንሲ ስልል የሀብት አጠቃቀም ብቃት ያንን መጠቀም ነው። ለምሳሌ ማቴሪያል ዩዘጅ ማቴሪያልን በምንጠቀምበት ጊዜ አጠቃቀሙን ኤፊሽንት በሆነ መንገድ ውጤታማ በሆነ መንገድ መጠቀም ነው። ኤነርጂ ዩዘጅ የሀይል አጠቃቀሞች ሀይል ይኖሩናል። የውሀ አጠቃቀማችን እነህ ሁሉ ሪሶርስ ኤፊሽንሲዎች የሚገልጹ ናቸው ማለት ነው። ሰባት ሁለት ዲስከስ ሀው ቱ ቢካም አን አንተርፕርናር ኤንተርፕረነር መሆን እንዴት ይቻላል እንዴት ነው ኢንተርፕረነር መሆን የሚቻለው የሚል ነው ፈርስት ዋን ኢስ ሰልፍ ኤምፕሎይመንት አዝ አን አልተርናቲቭ ኦፕሽን ፎር አን ኢንዲቪዡዋል ኢኮኖሚክ ኢንዲፔንደንስ አንድ ፐርሰናል ግሮውዝ ሰልፍ ኤምፕሎይመንት ስንል ከተቀጣሪነት ጥገኝነት መላቀቅና የራስ የሆነ ስራ መክፈት ከዚም ኢንዲቪዡዋል ኢንዲፔንደንስ በራሴ ነጻነት እድገትን በግሌ የማግኘት ሂደት ማለት ነው። አንዱ ሌላው አድቫንቴጅ እንዲስ አድቫንቴጅ ሰልፍ ኤምፕሎይመንት ሁለቱን ለይቶ በማወቅ መጠቀም ነው። የአድቫንቴጁ የሰልፍ ኤምፕሎይመንት ወይም ከተቀጣሪነት ነፃ ሆኖ በነፃነት ራስ መስራት ጥቅሙንና ጉዳቱን ለይቶ ወደ ኢንተርፕራርነት ወይም ሰልፍ ኤምፕሎይመንትነት መሄድ ነው። ሌላው ኢንተርፕራል ካራክተሪስቲክስ ወይም ትሬትስ የኢንተርፕራል ባህሪያት የሚባሉ ወይም ትሬትስ የሚባሉትን በደንብ ማወቅና በእነሱ መጠቀም ነው። ሰልፍ ፖቴንሻል ኢስ አሰስት ዲተርመን ኢፍ ኳሊፋይድ ቱ ቢካም ፊውቸር ኢንተርፕሪነርሺፕ ሰልፍ ፖቴንሻል ስንል ለወደፊት ልንጠቀምበት የምንችለው ችሎታችንን መመርመር ነው። ያንን መርምረን ካወቅ በኋላ ለወደፊቱ ኢንተርፕሪነርሺፕ ልንሆን የሚያስቸልልን ችሎታ ማውጣትና መጠቀም ናቸው። የመጨረሻው ታስክ 73 አይደንቲፋይ ዘ ታይፕ ኦፍ ኤቪደንስስ ሪኳይርድ የሚያስፈልጉ ማስረጃዎች እስፔሻሊ በክህሎት ወይንም በትምህርት የሚያስፈልጉ ማስረጃዎችን ለመለየት እና መጠቀም ናቸው። እነሱም አካደሚክ ሪልትስ ኢንክሉዲንግ ኢንፎርማል ስተዲስ። አካደሚክ ሪልትስ ስንል በስልጠና ወይንም በትምህርት ያገኘ ናቸው ውጤቶች እና መደበኛ ባልሆነ ጥናት መንገዶች ያገኘናቸው ውጤቶች ይመለከታል። ፐርሰናል ኢንትረስትስ ኤክስፒሪየንስስ ግላዊ ፍላጎቶቻችን እና ልምዶቻችን። ፕሪቪየስ ኤምፕሎይመንት ባለፈው ጊዜ ያለው የስራ ሁኔታችን። ሪክሬሽናል ኤክስፒሪየንስስ በመዝናኛና በመዝናናት ሁኔታዎች ለን ያሉ ልምዶች። ቮለንቲር ወርክ የበጎ ፈቃደኝነት ስራ እና ወርክ ኤክስፒሪየንስ በአጠቃላይ በስራ ላይ ያለን ልምድ ምን ሁሉ በታይፕ ኦፍ ኤቪደንስ ዘጠር ሪኳየርድ እንላቸው ናቸው ማለት ነው። እንግዲህ ተመልካቾቻችን ባለፈው ጊዜ የቤዚክ ክሌሪካል ዎርክስ ሌቭል ዋን ፕሮጀክቶች ሰባት ፕሮጀክቶችን አቅርበናል። ለወደፊቱ ከዚህ ቀጣይ የሆኑ ፕሮጀክቶችን እና ከዚህ በኋላ ያሉ ከሌቭል ቱ ጀምሮ እስከ ሌቭል ፎር ያሉ የሲኦሲ ፈተናዎችን እና አንዳንድ ጠቃሚ ነገሮችን ለማስተላለፍ ቃል እየገባን፣ በዚሁ አጋጣሚ ይህንን ቪዲዮ የምትከታተሉ ሰዎች ላይክ እና ሰብስክራይብ ማድረግ እንዳትረሱ ስላሳስባለሁ አመሰግናለሁ።